የእግራችሁን ጤንነት ለመጠበቅ እግራችሁ እንዳይጎዳ ከፈለጋችሁ ይህ መጠጥ መጠጣት የለባችሁም። አዘውትራችሁ ይህ መጠጥ የምትወስዱ ከሆነ ቀስ በቀስ ሳታውቁት እግራችሁን እየጎዳ ይመጣል። ጡንቻችሁን ያዳክማል፣ ጥንካሬያችሁን ያሳጣል። በቀላሉ መንቀሳቀስን እየገደባችሁ ይመጣል። በዚህ ቪዲዮ አዘውትሮ የሚጠጣውን የዚህ መጠጥ አደገኝነት እናወራለን። እንዴት ንቃታችሁና እንቅስቃሴያችሁን እንደሚገድብ እናወራለን። በተለይ እድሜያቸው ለገፋ ሰዎች ይህን መረጃ በጣም ወሳኝ ያደርገዋል። የእግራችሁ ጤና የሚያሳስባችሁ ከሆነ የእግር ችግር ወይም ህመም ቁርጥማት ካለባችሁ ይህ ቪዲዮ ለእናንተ ነው። አዲሱን የኒውትሪሽን ጋይድና ይህን ቪዲዮ በደንብ ለመረዳት ቪዲዮውን ጨርሱት። ላይክ ሰብስክራይብ ይደረግ። ይህን ህይወት ቀያሪ መረጃ መቸማጣት አትፈልጉም። እግራችሁ እየከበደ ከመጣ የመገጣጠሚያ ቁርጥማት ካጋጠማችሁ ጥንካሪያችሁን በፍጥነት እያጣችሁ ከመጣችሁ ምክንያቱ ይህም ሊሆን ይችላል። ግን ለውጥ ለማምጣት አሁንም አረፈደም። የመንቀሳቀስ ነጻነታችሁን ለማስጠበቅ በእግሮቻችሁ ላይ እምነት እንዲኖራችሁ ለማድረግ የእግር የረጅም ጊዜ ጉዳትን ለማስቀረጥ ከፈለጋችሁ የዚህ ቪዲዮ ሙሉ መረጃ ያስፈልጋችኋል። ምንስ ልታረጉት አይገባም። እንግዲህ የመጀመሪያዎቹ ስኳር ያላቸው መጠጦች ወይም ሹገሪ ቤቨሬጅስ የሚባሉት ናቸው። እንደ ሶዳ፣ ጣፋጭ ሻዮች፣ ራስን ሪፍሬሽ ለማድረግ የምንወስዳቸው ስኳር የተጨመረባቸው መጠጦች እንዲሁ ሲታዩ ዘና የሚያደርጉ የማይጎዱ ሊመስሉ ይችላሉ። ነገር ግን ከጥፍጥናቸው በስተጀርባ የተደበቀ አደጋ አለ። እንቅስቃሴያችሁን፣ ጥንካሪያችሁን፣ በራስ መተማመናችሁን የሚሸረሽር ችግር ከበስተጀርባ አለ። ለእድሜያቸው በገፋ ሰዎች ስኳር ያላቸው መጠጦች ጡንቻን የሚያሳጣ የሚያሟሽሽ አጥንት በቀላሉ ተሰባሪ እንዲሆን የሚያደርግ የደም ዝውውርና ፍሰትን የሚገድብ መጠጥ ነው። የእግር ጥንካሬ ተጠብቆ እንዲቆይ ከማድረግ አንጻር የምንጠጣቸው ነገሮች እንደምንመገባቸው ነገሮች ሁሉ እኩል ጠቃሚ ናቸው። ስኳር ያላቸው መጠጦች ችግራቸው ከፍተኛ የስኳር መጠን መያዛቸው ብቻ ሳይሆን ሰውነታችን ሊጎዳ የሚችል መጥፎ ኬሚካል መያዛቸው ነው። እነዚህ መጠጦችም አሁን ወደኋላ በስፋት እንዲገቧቸው አድርገ የምንዘረዝራቸው ናቸው። ሶዳ ወይም የለስላሳ መጠጦች፣ የፍራፍሬ ጭማቂዎች ወይም ፍሩት ባንችስ፣ እንዲሁም ማጣፈጫ የተጨመረባቸው ሻይዎች ወይም ሲዊት እንድትስ፣ የሀይል መጠጦች ኢነርጂ ድሪንክ የሚባሉት እንዲሁም የስፖርተኛ መጠጦች ስፖርት ድሪንክስ የሚባሉት እንዲሁም ማጣፈጫ ወይም ፍላቨር እንዲሆኑ ቡናዎችን ያካታል። ስለዚህ እንደ ሶዳ፣ ጭማቂዎች፣ ሻይዎች እና እነዚህ የሀይል መጠጦች የደም የግልኮስ መጠንን የሚ የሚያናጋ ስር የሰደደ ብግነትን የሚያመጣ የጡንቻ መሟሸሽን የሚያመጣ አጥንትን የሚያሳጣ ተጨማሪ ስኳር ይጨምርባቸዋል። የአሜሪካ የልብ ማህበር እንደገለጸው ከሆነ ስኳር ማብዛት በአቂዎች ላይ ደካማ ልፍስፍስ ያደርጋቸዋል፣ እንዲሁም የቀን ተቀን እንቅስቃሴያቸውን አስቸጋሪ ያደርግባቸዋል። ብዙ የስኳር መጠን በወሰዳችሁ ቁጥር ያለመረጋጋትና ደካማነት ወደ እናንተ ህይወት እየቀረበ ይመጣል። ስኳር ያላቸው መጠጦች ሊያስከትሉት ከሚችሉት ችግሮች አንዱ ሳርኮፒኒያ የተባለውን የጡንቻ መሟሸሽና የጥንካሬ ማጣት ችግር ነው። ጥናቶች እንዳሳወቁት ከሆነ ስኳር የተጨመረባቸው መጠጦች ወይም ምግቦች ማይቶኮንድሪያል ዲስፋንክሽን የሚባል ችግር ያመጣሉ። የማይቶኮንድሪያ ችግር መፈጠር ነው። ማይቶኮንድሪያ ማለት በህዋሳት ላይ የሚገኝ ኦርጋኔል ነው። ኃይልን ፕሮዲስ የሚያደርግ ኦርጋኔል ነው። ይህ ሂደት የጡንቻ ህዋሳት ላይ ጉዳት በማድረስ በትክክል ኢነርጂ ወይም ኃይልን እንዳያመነጩ ያደርጋል። ይህ ማለት ሶዳን በየጊዜው በተጎነጫችሁ ቁጥር ጡንቻችሁ እየደከመ የእግር የመክበድ ስሜት እየተሰማችሁ የሚሰጣችሁ ምላሽ እየቀነሰ ይመጣል። የሶዳ መጠጦች በተለይ ኮካ ኮላ በውስጡ ፎስፎሪክ አሲድን ይዟል። በመያዙም ካልሲየምን ከአጥንት በመሸርሸር በማስወገድ ለኦስቶፖሮሲስ ወይም ለአጥንት መሳሳት ችግር ያጋልጣል። የጥናቶች ውጤት እንዳሳወቁት አዘውትረው ሶዳን የሚወስዱ ሰዎች ለዝቅተኛ አጥንት ማዕድን መጠን በማጋለጥ ለአጥንት ስብራት ያጋልጣቸዋል። በተለይ ለዳሌና ለእግር አጥንቶች መሰበር ይዳርጋል። ተሰባሪ አጥንት አለ ማለት በቀላል ጉዳት ከባድ የሆነ የጤና ችግር ሲደርስ ማለት ነው። ስኳራማ ሶዳዎች የአጥንት ጤናችሁ ላይ ችግር ይፈጥራሉ። ችግሩ ይህ ብቻም አይደለም። የሶዳ መጠጦች በደም ፍሰትና ዝውውር ስርዓታችን ላይም ችግር ይፈጥራሉ። የደም ዝውውር ችግር መኖር ደግሞ የእግር ጤናችንን ይጎዳል። ስኳርና ብስቶ መውሰድ ለደም ወሳጅ ቧንቧ መግረር እንዲኖር፣ ወደ እግር የሚሄደውን የደም ፍሰት እንዲቀንስ፣ ፕሪፈራል አርተሪ ዲዚዝ የሚባለው መሽታ እንድንጋለጥ በማድረግ ይሆናል። ለዚህ ችግር መጋለጥ ደግሞ እንደ እግር ህመም፣ መደንዘዝ፣ የእግር መድከም አይነት ምልክቶች እንዲኖር ያደርጋል። ደካማ የደም ዝውውር አለ ማለት የእግር ጡንቻዎች በቂ የሆነ የኦክሲጂንና የእንጥረ ነገር ወይም ኒውትረንት አይደርሳቸውም። ይህ ደግሞ በትክክል ስራቸው እንዳይሰሩ ያደርጋል። ቀስ በቀስም ስር ለሰደደ የእግር ድካም ይዳርጋል። የእግር መድከም ወይም የመክበድ ስሜት ከተሰማችሁ የምትጠጡት ነገር አንዱ ችግር ሊሆን ይችላል። እነዚህ ስኳር ያላቸው መጠጦች ይህ ነው የማይባል የኒውትሪሽን ቫሊ ወይም መጠን ሳይኖራቸው ለከፋ የስርዓት መዛባት ያጋልጡናል። የስኳር መመጠጥን የሚከለክሉ እንደ ሙሉ እህል አይነት ምግቦችን ሳይጨምር የስኳር መጠጦች ብቻቸውን የደም የስኳር መጠን መዛባትን ያመጣሉ። ይህ መዛባት ድካም ብቻ ሳይሆን ለኢንሱሊን ሬዚስታንስ ወይም የኢንሱሊን መቋቋም ችግር ሊያጋልጥ ይችላል። ያ ማለት ለቁጥር ሁለት የስኳር በሽታ እንጋለጣለን። ይህ በሽታ ደግሞ ደካማ የደም ዝውውር፣ የጡንቻ መሟሸሽን ይበልጥ ያባብሰዋል። ምክንያቱም ስኳር ያለባቸው ሰዎች ለከፋ የእግር ጠንቆ ሲጋለጡ እናያለን። ለምሳሌ እንደ የነርቭ ችግር፣ የነርቭ ጉዳት፣ እንዲሁም የቁስል ተሏ ለመዳን ችግር። እነዚህም ነገሮች እንቅስቃሴን ይገድባሉ። ጥሩ ነገሩ ግን ምንድን ነው? እግራችሁ እንዲያመሰግናችሁ ከፈለጋችሁ እንደ ሶዳ አይነት ለሳሳ መጠጦች ጣፋጭ የሆኑ ሻዮችን መጠጣትን ምርጫ አድርጋችሁ ከመውሰድ ይልቅ ለእግር ተስማሚ የሆኑ ምግቦችና መጠጦችን መምረጥ ያስፈልጋል። ውሃን አብስቶ መጠጣት ለእግር ጤናና የፈሳሽ መጠን ለማሻሻል ተወዳዳሪ የለውም። ስለዚህ ፍላቨሪንግን ወይም ጣዕሙን ለማምጣት ለመጨመር ደግሞ ውሃን ከተለያዩ ጁሶች ጋር መውሰድ ይቻላል። ለምሳሌ ከሎሚ ጁስ ጋር፣ ከኮኮምበርና ከቤሪ ጁስ ጋር መውሰድ ይቻላል። ሌላውም ሻይን የሚተካ ደግሞ ሃርባል ሻዮች የሚባሉት መውሰድ ይቻላል። ከጣፋጭ ወይም ሹገር ሻዮች ይልቅ እነዚህ ሃርባል ሻዮች የሚባሉት ለጤና ጠቃሚ ናቸው። ወተት ነገሮችንም ብንወስድ የፈሳሽ መጠን ይጨምራሉ። እንዲሁም ወሳኝ የሆኑ ንጥረ ነገሮችን እንደ ካልሲየም ቫይታሚን ያሉ ንጥረ ነገሮችን ለአጥንትና ለጡንቻ ጤና የሚጠቅሙ ንጥረ ነገሮችን ይለግሱናል። ስለዚህ እንደ ሃርባል ሻዮች በኤሌክትሮላይት የበለጸጉ መጠጦች እንደ ኮኮናት ውኃና የሎሚ ጁስ ለጤናችሁ ተመራጭ ስለሆኑ እነሱ መውሰድ ይቻላል። ስኳር ያላቸው መጠጦችን በእነዚህ ብትቀይሯቸው፣ እነዚህ መጠጦች የሰውነት የእርጥበት ወይም የፈሳሽ መጠን ያሻሽላሉ፣ ሃይድሬሽን ማለት ነው። ቁርጥማትን ያስወግዳሉ፣ እንዲሁም የተሻለ የደም ዝውውር ሂደትን ይፈጥራሉ ማለት ነው። ስለዚህ እነዚህ ሹጌሪ ቤቨሬጅ ወይም ስኳር ያላቸው መጠጦች ለጥፍትናቸው ሲባል ከፍተኛ ስኳር የሚጨምርባቸው ማለት ነው። እነዚህ መጠጦች ትንሽ የኒውትሪሽን መጠን ሲኖራቸው ከፍተኛ የካሎሪ መጠን ግን አላቸው። አውስቶ መውሰድ በተለይ አዋቂዎችና አዛውንቶች ለከፋ የጤና ችግር ይጋልጣቸዋል። ለምሳሌ ውፍረት፣ የስኳር በሽታና የልብ በሽታ። እንግዲህ አንዱ እነዚህ ስኳር መጠጦች ሶዳዎች ናቸው። ሶዳ የምንላቸው ካርቦኔትድ የሆኑ ወይም ካርቦን ዳይኦክሳይድ ጋዝ የሚጨምርባቸው ለስላሳ መጠጦች ናቸው። በውስጣቸውም የካርቦን ውሃ ስዊትንድ ሹገር ወይም ማጣፈ መጥፈጫ ስኳሮች ወይም ፍርክቶዝ እንዲሁም ፍላቨሪንግስ ጣማቸው የሚቀይሩ እንዲሁም ካፊን የተበላሉና ሌሎች ንጥረ ነገሮች የሚጨመሩባቸው ናቸው። በተለያየ የፍላቨሪንግ ሊመጡ ይችላሉ፣ ጣዕም ማለት ነው። ለምሳሌ በኮካ መልክ ኮካ ኮላ፣ በሎሚ መልክ፣ በቢራ እና በብርቱካን አይነት ፍላቨር ሊዘጋጁ ይችላሉ። እነዚህ ሶዳዎች አብዝተው ከተወሰዱ ለጤና ጥሩ አይሆኑም ማለት ነው፣ በተለይ በአዛውንቶች ላይ። ሌላው ስዊት እንድ ቲ ነው፣ ጣፋጭ ነገሮች የተጨመረባቸው ሻዮች ማለት ነው። እነዚህ ሹገር ወይም ስኳር ወይም ማጣፈጫ የተጨመረባቸው ሻዮች ማለት ነው። በፈላ ወይም በትኩሷ በቀዝቃዛ ውሃ ሊወሰዱ ይችላሉ፣ ወይም በበረዶ መልክ ሊወሰዱ የሚችሉ ናቸው። ስለዚህ በሆት ወይም በኮል ልንጠቀማቸው የምንችላቸው በተለያየ ጣዕም ወይም ፍላበሪንግ የሚዘጋጁ ናቸው። ራሳቸው ሪፍሬሽ ለማድረግ ላ የምንጠቀምባቸው ቢሆኑም ከፍተኛ የስኳርና የካላሪ መጠን ስላላቸው አብስቶ መውሰድ ለጤና አይመከርም። ሌላው ስዊትንድ ፍሩት ጁስ ወይም ደግሞ ጣፋጭ የተጨመረባቸው የፍራፍሬ ጁሶች ናቸው። እነዚህ መጠጦች ከፍራፍሬ የሚዘጋጁ ሲሆኑ ጥፍጥናቸውን፣ ጣዕማቸውን ይበልጥ ለመጨመር ተጨማሪ የስኳር መጠን የሚጨመርባቸው ናቸው። አንዳንድ ፍራፍሬዎች የራሳቸው ጥፍጥና ቢኖራቸውም ይበልጥ ይጨመርባቸዋል። እነዚህም እንደ ፍሩት ብርቱካን ጭማቂዎች፣ የአፕል ጭማቂዎች የመሳሰሉት ናቸው። እነዚህ መጠጦች ከፍራፍሬው የመጣ ትንሽ ቫይታሚን ቢኖራቸውም ከፍተኛ የስኳርና የካላሪ መጠን ስላላቸው አብስቶ መጠቀም አይመከርም። ኖርማሊ ከአትክልቶች ቀታ ተቆርጦ የመጣ ፍሬሽ የሆነ ጁሶችን መውሰድ ግን ይቻላል። ያልታሸጉትም ማለት። ሌላው የስፖርተኛ መጠጦች ናቸው፣ ስፖርትስ ድሪንክስ የሚባሉት እነዚህ መጠጦች ከባድ ስፖርት ከተሰራ በኋላ ያጧቸውን ኤሌክትሮላይቶች ለመተካት የሚወሰዱ መጠጦች ናቸው። እነዚህ መጠጦች ውሃን፣ ሹገርን ወይም ስዊትን እንዲሆኑ ነገሮች ኤሌክትሮላይቶችን ይዘዋል። እንደምሳሌ ምሳሌ ጋቶሬድ እና ፓወሬድ የሚባሉ መጠጦች ናቸው ለስፖርተኞች ኢነርጂን ለመተካት ፈሳሽን ለመተካት ቢጠቅሙም፣ ከባድ ስፖርት ለማይሰሩ ሰዎች ግን ፈሳሽን ለመተካት ከፈለጉ ውሃን ምርጫ ማድረግ ይቻላል። ከስፖርተኞች ውጭ እነዚህ መጠጦች አብስቶ መውሰድ ከፍተኛ ስኳርና የካላሪ መጠን ስላላቸው ለተለያየ የጤና ችግሮች ያጋልጡናል ማለት ነው፣ በተለይ ለእግር ችግር ሌላው ኢነርጂ ድሪንክስ ወይም የሀይል መጠጦች ናቸው። ልክ እንደ ስፖርት ድሪንኮች ሁሉ እነዚህም ለተለየ አላማ የሚወሰዱ ናቸው። እንዲሁ ዝም ብለን ወስዳቸው ከሆነ ችግር ይፈጥራሉ ማለት ነው። ሌላውም እንዲሁ ፍላቨርድ የሆነ ኮፊ ወይም ቡና ነው። ማጣፈጫ ያላቸው ቡናዎች ወይም ፍላቨርድ ያላቸው ቡናዎች፣ እነዚህም እንደዛኞቹ ጥንቃቄ ማድረግ ያስፈልጋል ማለት ነው። አንዳንድ ወሳኝ የሆኑ ምግቦችን መመገብ እንዳለብን ሁሉ ችግር ያለባቸውን ደግሞ ማራቅ አስፈላጊ ነው፣ ብልህነት ነው ማለት ነው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ እኛንም የተሻለ ስራ እንዲያበረታታ ላይክ ሰብስክራይብ ሼር ይደረግ። ቀጣይ ቪዲዮ ምን እንሰራላችሁ እንዲሰራ የምትፈልጉትን ሀሳብ ኮመንት ሴክሽን ላይ ያስቀምጡልን። ብዙሃኑ የጻፈውን እንሰራላችኋለን። ይህን ቪዲዮ ኢትዮጵያ ውስጥ ናችሁ ለምትመለከቱ ሰዎች ከቻላችሁ ቪፒን ኮኔክት አድርጋችሁ ሌሎች የኛ ቪዲዮዎችን እንድትመለከቱ በትህትና እንጠይቃለን። መረጃ ተሉ ተሉ እንደርሳችሁ የኖቲፊኬሽን ዶል ተጫኑ። ሌሎች ተመሳሳይ ቪዲዮችን በቀላሉ ማግኘት ከፈለጋችሁ ከስር ሊንኩ አለላችሁ ዲስክሪፕሽን ሴክሽን ላይ የዛ መልእክት ቻላችሁ። በእውነቱ ስላዳመጣችሁን ከልብ እያመሰገነን በሌላ ቪዲዮ በተለየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።